ሀይምና ብሩኬ አዲስ አበባ ገብተዋል። ሩታና አብርሽ ደግሞ ዱባይ ሊመጡ ነው። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንደና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እና ጨረቃዎቻችን እንግዲህ በሰላም ከሀገራቸው ገብተዋል። በተቃራኒ ደግሞ አብርሽና ሩታ ዱባይ ላይ ቀለበታቸውን ሊያደርጉ ነው ማለት ነው። የቀለበት ፕሮግራሙ ዱባይ ነው ተብሏል። የሆነ ጊዜ ላይ ታስታውሳላችሁ እነ ብሩኬ ሰብሰብ ብሎ ነሀሰን እነ ቶፊቅ ነበረ። እንደውም ያኔ ማለት ነው። ምስኪን ቶፊቅ አሁን ያለበት ሁኔታ ብቻ አዝኛለሁ፣ አዝኛለሁ ስለ ቶፊቅ የምር የምላችሁ ነው። በዛ ሰዓት ላይ ስለ ሚዜ እየተነጋገሩ ነበር። ኤፍሬም ሁለተኛ ሚዜ ወይም ደግሞ ማን ነበረ አንደኛ ሚዜ ምናምን እየተባባሉ እየተነጋገሩ ነበር። አይደለም ብሩኬም ራሱ ሚዜ እንደሆነ ነበረ እና ሁላቸውም ፓስፖርታቸውን እንደሚያስተካክሉ በዛ ሰዓት ላይ ሁላቸውም እንደውም ማን ነበር ማርኬ ማለት ነው የሁለት ሰው ወጭ እችላለሁ ምናምን እያለ ነበረ ያኔ። ስለዚህ ግን አሁን ሚዜ ማንም የሆነው እንዴ፣ የእህት ፍቅረኛ ሚዜ ይሆናል፣ እንደ ቤተሰብ ለምሳሌ አሁን ሀይሚ የብሩኬ ፍቅረኛ ነች አይደል? እንበል እስኪ፣ ከዛ ለአብርሃም ሚዜ መሆን ይችላል። እንደ የሚሆን አይመስለኝም ግን ያኔ ሚዜ እንደሚሆን ነው ሲነጋገሩ የነበሩትና ሚዜ ከሆነ እሱም ተመልሶ መምጣቱ አይቀርም። ያኔ ቃል ተገባብተው ነበር እኮ እንደሚመጡና ነገር ግን ሀይሚና ብሩኬ የሚመጡ አይመስለኝም አሁን ላይ። ምክንያቱም የገቡት ትናንትና ነው። ማረፍ የሚባል ነገር አለ፣ ማረፍ ይጠበቅባቸዋል ሲጀመር። ከዚህ መተው ዘና ፈታ ብለዋል። በጣም ብዙ ነገሮችን አሳልፈዋል። አለ ድጋሚ መምጣት ሙዳቸው እንኳን ይኖራቸዋል ብዬ አላስብም። እና ብሩኬ ቀርቶ ደግሞ ሀይሚ አትመጣም። አትመጣም እንዴ? ቢያንስ የነ አብርሽና የሮታ ሰርግ ከሀገራቸው ላይ ነው የሚሆነው አይደል? መቼም እዚህ ላይ አይሆንም፣ እዚህ ላይ ቀለበት እንጂ ሰርግ አይሆንም። ሰርግ ቤተሰብ ባለበት፣ ሁሉም እናት አባት ባለበት ነው የሚደገሰው። ያኔ ሀይሚዬ ሽርጉድ ትላለች ማለት ነው። የዱባይ መምጣቱም ጋር እኔ አይመስለኝም፣ የምትመጣ አይመስለኝም ሀይሚ አታደርገውም። ብሩኬ ዛሬ እርሙን ጥሏት ከኤፍሬም ቤት ሄዶ ማለት ነው። ምግብ ተቀርቦ እንኳን አላስቻለውም። የፍቅር ነገር ለሀይሚዬ ሙዚቃ እየዘፈነ ነበረና ብሩኬ ብዙ ጊዜ እንደምታውቁት ያው በሙዚቃ ነው ሀይሚዬን የሚገልጸው ፍቅሮን የሚናገረው እና ዛሬ ደግሞ አድርሱልኝ ብሏልና አንቺን አንቺን ብሎ ሲንሰፈሰፍ ሆዴ ምንድነው ዝምታ ፍቅር አይደለም እንዴ እያለ ነበር። እና አድርሱልኝ ተብለናል። በነገራችን ላይ አድርሱ እንግዲህ፣ በእርግጥ እኛ ሳናደርሰው እራሷ ታየዋለች ቀመምዬ ማለት ነው። እና ለደቂቃ እንኳን ተለይቷት ይሄን ያክል የሚሆንልሽ እንዴ ነው? ዱባይ አራት ቀን አምስት ቀን እንደውም አስራ አምስት ቀን ነው ያለው እኮ ኤፍሬም ማለት ነው። ማን ነው ኤፍሬም አላልኩም። አብርሃም ባለፈው አስራአምስት ቀን እንቆያለን ዱባይ ብሏል። ስለዚህ አስራአምስት ቀን ሙሉ ብሩኬን ጥላ አትቆይም። ሲጀመር ሀይሚ አትመጣም። አሁን ላይ ሁሉም የራሱን ህይወት ጀምሯል አይደለ? ስለዚህ ሀይሚ ከዛ ጋር የጀመረችው ህይወት ነው፣ ቀልድ አይደለም። እና የምትመጣ አይመስለኝ፣ እኔ ትመጣለች ብዬ አላስብም። እና ትናንትና ያው አብርሽ ላይቭ ላይ ገብቶ ነበር እና በጣም ብዙ ሰው ነበረ፣ ብዙ ነገር ተባለ። ስለ ሞቢም ብቻ ስለነበራቸው ሁሉ እየተወራ ነበረ በጣም ይገርማል ግን እኮ የሙቪ ስራ እኮ ግን በጣም ነው የሚገርመው። እግዚአብሔርን አብረሽና ሩታን ከዚህ ያደረሰ ሙቪ ነው። ለመጀመሪያ ጊዜ አንድ ሚሊዮን ምናምን ታይቷል። እይታቸው እንዳውም ማለት ነው አብረሽና ሩታን ሂድ ህይወት በመራች መንገድ ነው መሄድ ያለብህ ብሎ ገፍትሮ ሩታን እንዲያገኛት አደረገ ማለት ነው። እዚህም ደግሞ ሀይሚና ብሩኬን ያገናኛቸው ሙቪ ነው እና ዊናም አለበት። ለሁለቱም ፍቅር መሰረት የሆነው ሙቪ ነው ሙቢያችን የምስጊን እና እሱም ዱባይ እንደሚመጣ እየተነገረ ነበረ፣ እና ዛም ተጣልተናል ወይ ለምንድነ? ሰዎች ማን ነው ተጣሉ ብሎ ያስወራው? ታረቁ እየተባልኩ ነው እያለ ላይቭ ላይ እየጠየቀ ነበረ። እና ባለፈው ብሩኬን ሰምታችሁታል፣ ግን ስለ እናቱ በጣም መጥፎ ነገር እየተናገሩ ሳለ ላይቭ ላይ ገብቶ ብሩኬ የተናገረው ነገር ሰምታችሁ ከሆነ እናንተ ከዚህ ትጣላ ማለት እናንተ ከዚህ ጸብ ታነሳላችሁ እርስ በርሳችሁ እንዴት ነው ተቀያየማላችሁ? እንጂ እኮ እኛ የምታየውን በሙሉ ማለት ነው፣ እዛ ህይወታችን ምንም የተለያየ ህይወት የለንም። ሁላችንም አንድ ነን፣ እግዚአብሔርን እያለ ነበርን ነው። የምሬ ነው። በእኛ እይታ ሁሉም ተለያይተው ስናያቸው የተጣሉ ይመስለናል። ለምሳሌ ሀሰንና ብሩኪ አብሮ ካልመጡ ካላየናቸው ተጣልቷል ብለን እናስባለን። አሁን ሙቪና ሀይሚ ምንም አይተናቸው አናውቅም፣ አይደል? በሰው እይታ ሀይሚና ሙቪ የሆነ ነገር እንደተፈጠረ ያስባል። ግን እኛ እንዳሰብ ነው አይደለም። እነሱ እዛ ካሜራ ጀርባ አንድ ናቸው። ግን አንዳንዴ ህይወት አይደለ ህይወት በመመራቻቸው መንገድ ነው የሚሄዱት። የራሳቸውን ስራ እየሰሩ ነው። አሁን ለምሳሌ ሙቪ ከሪም ጋር እየሰራ ነው። ሀሰን ከማን ነበር ከማሂ ጋር እየሰራ ነው። ብርኬም ደግሞ ከሀይሚዬ ከቅመሟ ጋር ነው። እና ሁሉም የራስ የራሱን ህይወት እየኖረ ነው። ግን የኛ አስተሳሰብ ነው ማለት ሁሌም በአንድ ላይ እንግዲህ በጀማአ ስለለምር ናቸው ሲለያዩ የሆነ ነገር የተፈጠረ ይመስለንና ለራሳችን ይሄ መጥፎ እያሰጠዋለን ማለት ነው። ነገር ግን አብረሽ ትናንትና ሲናገር በጣም ነው የገረመኝ። በቃ እንዳልተጣሉ ነበር ሲናገር የነበረውና እኛ የምናይበት መንገድ እና እነሱ የሚያዩበት መንገድ በጣም የተለያየ ነው። ይገርማል። ብቻ እና ዋናው ያለመጣላታቸው ነው። እንግዲህ በቅርቡ ዱባይ ላይ ጠብቋቸው። ማን ነው ሀይሚ አላልኩም? ሀይሚና ብርሽን ሀይሚና ብሩኬ ደግሞ አዲስ አበባ ላይ ነው የምናያቸው፣ ማለት ነው። እመኑኝ ብሩኬ ሚዜ ካልሆነ ያው ሀይሚ አትመጣው ማለት ነው። ሚዜ ከሆነም አላውቅም እንግዲህ። እኔ ግን አላውቅም። እኔ የእህት ፍቅረኛ ሚዜ ሆና ላይ የሆነ ምንም ይቻል ይሆናል እንደ ቤተሰብ።